አላህ ከአቅጣጫና ከቦታ የጠራ መሆኑን ብለው ትልልቆቹ አካባቢዎቹ አስረግጠው ወደ እኛ ያደረሱት፣ እኛም ዓቅላችን የሚመሰክርበት ትልቅ እምነት ነውና የሚለው ጅሃ የሚለው አሻሜ ቃል አቅጣጫ የሚለው ቦታ ወደሚለው እንመልሳለን። ግን ይሄ ስለተነሳን ጨርሰው አቅጣጫ የሚለው ቃል ሁለት አይነት ነው። አቅጣጫ አንደኛው ፍጡር የሆነ አንጻራዊ አቅጣጫ ነው፣ ንስብ የሆነ አቅጣጫ ይሄ ነው። ስድስቱ የሚባሉት ምን ማለት ነው? እኛ ከምናውቀው ዓለም አንጻር ማንኛውንም ነገር መግለጽ ከፈለ ከሌላ ነገር አንጻር ነው የምትገልጸው። አንጻራዊ ነው፣ ይቀያየራል ማለት ነው። አንጻራዊ ስለ አይደል? አሁን እከሌ ከእከሌ በስተቀኝ በኩል ነው ካልኩኝ በኋላ ተነስተህ ዞረህ ቦታህን ብትቀይር በስተግራ ትሆናለህ። ኋላ የነበረው ፊት ሊሆን ይችላል ትቀያየራለህ ባትቀያየር ራሱ ቦታ አንጻራዊ በሆነ መልኩ አንተ ከከሌ በቀኝ በኩል ነህ፣ ከዛኛው ግን በግራ በኩል ነህ ሊባል ይችላል። ከከሌ ፊት እና ከእከሌ ደግሞ ኋላ ትሆናለህ አይደል? ሱዳን ከኢትዮጵያ በስተ ምዕራብ ነች አይደለ? ግን ከሴንትራል አፍሪካ ለምሳሌ በስተ ቀኝ ነች ማለት በስተ ምስራቅ ነች። ቅድም ምዕራብ በላኛል ነበር ብሎ የሚከራከራል። አዎ ቅድም ከኢትዮጵያ አንፃር ነው ያልኩ። አሁን ደግሞ ከሌላ ሀገር አንፃር ደግሞ በስተግራ ትሆናለች፣ ወይም ማለት በስተ ምስራቅ ትሆናለች። ይሄ አቅጣጫ አንጻራዊ ነው። ይሄ ደግሞ አንጻራዊ ነው ማለት ይቀያየራል፣ ሊቀያየር ይችላል። አሁን ባልኩት መልኩ በዚህ መልኩ አላህ ይገለጽ ማለት ይሄ ፍጥረት ዓለም ውስጥ ያሉትን አቅጣጫዎች ምዕራብ ምስራቅና መሳሰሉትን እያሰብን ወይም ከእኛ ከፍጡራን አንጻር ብቻ እያሰብን አንጻራዊ በሆነ መልኩ አይደለም እምንገልጸው። የት ይሄ አንድ አቅጣጫ አይነት። ሁለተኛው አቅጣጫ አይነት የማይቀያየር እውነተኛ አቅጣጫ ነው። እሱም ታችና ላይ ብቻ ታችና ላይ ሁለት ብቻ ናቸው ማለት ነው። ታችና ላይ፣ ታችና ላይ ማለት ለምሳሌ ከምድር ብንነሳ የምድር የውስጠኛው አካል አቅጣጫ ታች ነው ከየትኛው አቅጣጫ ምድር ክብ ነች ብለን ብናምንም ያው በአሁን ጊዜ ያለው እውነታ ይህንን ስለሚያሳይ ምድር ክብ ከመሆን አንጻር ውስጧ ያለው የመጨረሻው ታች ነው ከዛ ወደ ውጭ የሚወጣውና የሚሰፋው አቅጣጫ ሁሉ የበላይ ነው ላይ አቅጣጫ ነው የሚባለው ያ ደግሞ አይቀየርም በፍጹም አይቀየርም ስለዚህ አላህ ከፍጥረት አለሙ ውጭ ነው ስንል ሁሌ የበላይ ነው ማለት ነው ገባቸው ከፍጥረት አለሙ ውጭ ነው ማለት ሁሌ የበላይ ነው ይህ ደግሞ ሀታ ፍጥሯ ንዛንድ ራሱ አይቀየርም። ሰማይ ከላይ ነች። ከምድር በላይ ነች ወይስ ከምድር በታች? ሰማይ ከምድር በላይ ነች። ከምድር በታች አይ ከምድር በታች ልትሆን ትችላለች ያለ ሰው አጋጥማችሁ አውቃል? በታሪክ ለምን እንዲህ ምላችሁ? አንዳንድ ሰው አይ ለምሳሌ ምድር ክብ ነች። ስለዚህ አሁን እኛ ለምሳሌ በሰሜን ዋልታ ላይ ብንሆን ከሰሜን ዋልታ በላይ ያለ ሰማይ አለ፣ ግን በደቡብ ዋልታ በኩል ደግሞ ሌላ ሰማይ አለ። ስለዚህ ያ ከደቡብ ዋልታ በኩል ያለው ሰማይ ከታች ነው የሚሆነው። ስለዚህ ሰማይ ከታች ሆነ የሚላል የለም። ለምን ወደ ውጭ የሚወጣው የማይቀየረው እውነተኛ አቅጣጫ ሁሌ የበላይ የሆነ ነው የሚሄደው። አንተ በዛ በታች በሚባለው አቅጣጫ ዙሪያ ውስጥ ስላለ ሁሌ የበታች ማለትም ከሰማይ በታች ነው ያለው። ይህን ደግሞ መቀየር አትችልም። አይ እኔ ሰማይ ከበላይ እንድትሆን አትፈልግም? አልፈልግም ሰማይ ከታችን እንድንሆን ስለምፈልግ ብለህ ጭንቅላትን መሬት ላይ ተክለህ እግርህን ወደ ላይ ብትዘረጋ እውነታው ይቀየራል ወይስ አንተ ና የተዘቀዘቀው? አንተ ና የተዘቀዘቀው። እውነታው አይቀየርም አይደል? አላህ ሁሉ የበላይ ነው። እንዲህ አይነት ማምታታች ማምጣት ምንም አይጠቅምም ማለት ነው። ሀታ ባናውቀው እንዲህ አይነት ማብራሪያ መስጠት ባንችል ራሱ በቃ አላህ ነገሮናል እንዳለ ተቀበለው። እንዴት እንደሆነ አታውቅም። ይሄ ነበር የሙእሚን መገለጫ

በዚህ ላይ እሺ፣ ለአላህ ቦታ ካላደርጋችሁለት አላህ ቦታ ያስፈልገዋል ማለት ነው፣ የሚለው የማይመስል ነገር ነው። ያስፈልገዋል ማለት ነው? ማን እንዲህ ያለ አለ? በዱንያ ላይ የለም። አላህ ቦታ ያስፈልገዋል ያለ የለም። እኛ አላህ ከአርሽ በላይ ነው ነው ያለው ቁርአንና ሐዲስን፣ ተከተለን እንዲህ አለን። እናንተ ደግሞ ሌላ የምትሉት ካላችሁ እንግዲህ ከአላህ ጋር ትሳሰባላችሁ። እንዲህ ነው የምንለው። ተግባባን? እና ከአርሹ በላይ ነው የሚለው ገለጻ ምንም አይነት ውዥንበር የሌለበት የሚያምታታ ነገር የሌለበት ነገር ነው። ይህንን እውነታ ብቻ ለማጠራጠር ጥያቄዎች ነው የሚጠየቁት። ጠየብ ዛሬ አሕባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም ጅብሪል ነው ይለሃል። ከላም መኽሉቅ ነው ይልሃል። እነ ኢማሙ አሕመድ መስዋዕት የከፈሉበት ነው። ዛሬ አረህማን አለል አርሽ ስተዋ የሚለውን በዛቱ አላህ ከአርሹ በላይ ነው የሚሉ ሰዎች ከፍረዋል ብሎ ሕፃናት ልጆችን በየመድረሳው እያስተማሯቸው፣ ወሃብያ ካፊር ነው ወሃብያ ሙሽሪክ ነው። ለምን ሲባል ሙጀሲማ ናቸው፣ አላህን ሱብሃነሁ ወተዓላን ከአርሽ በላይ ነው ይላሉ እያሉ ሕፃናት ልጆችን ይሄን ያሳፈዛሉ። ልጆች አርካነል ኢማን አርካነል ኢስላም መሰረታዊ ነገር መማር አለባቸው። በቅድሚያ እዚሁ ዝባዝንኬ ውስጥ ማአት ትልልቅ ሰዎች እንጂ ጃሂል በደንብ የማይገባው ነገር ውስጥ መግባት የለባቸውም፣ በተደሩጅ ነው ተብሎ ሲጠበቅ፣ እነሱ ግን ለህፃናት ልጆች መጀመሪያ የሚሰጧቸው ትምህርት አላሁ መውጁዱን ቢላ መካን እያሉ፣ አላህ ያለ መካን ነው መውጁድ ይሏቸዋል። ከሰማይም በላይ አይደለም፣ ከአርሽም በላይ አይደለም፣ ዓለምም ውስጥ አይደለም፣ ከዓለምም ውጭ አይደለም፣ በየትኛውም ቦታ አይደለም ይሏቸዋል። ይሄ በጃዙር ምን ማለት ነው? አላህ ሱብሓነሁ ወተዓላ የለም ማለት ነው። አንዳንዶቹ ደግሞ ይነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ፣ አላህ በሁሉም ቦታ አለ ይላሉ። እኔም ውስጥ አለ፣ አንተም ውስጥ አለ፣ እዚህ ቤትም ውስጥ አለ፣ እዛ ሽንት ቤትም አለ። ተዓላ አላሁ አማ የቁሉነ ዕሉወን ከቢራ። እንዲህም የሚሉ አሉ። እዚህ ጋር እንዲህ አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሐሳብ ሲያራግቡ፣ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለ ሀቅ ሆኖ እነዚህ ሰዎች ሲናገሩ አህሉ ሱና ወል ጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉ አዘር ይሄንን በየመድረሳው በየመሳጅዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለነው። እኛ ዝም ካልን በይነ የደይላህ ያስጠይቀናል።